ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች፣ እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። በአንድ ዓለም አቀፍ ርዕሰ ጉዳይ ላይ ንዋይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። ለዛሬ የመረጥነው ርዕሰ ጉዳይ ደግሞ ሩሲያ በተደጋጋሚ የኒውክሌር ተሸካሚ ሚሳኤሎችን ሙከራ እያደረገች ትገኛለች። ይህን ተከትሎ ደግሞ አሜሪካ እንዲሁም ፕሬዚዳንቱ ዶናልድ ትራምፕም ማስጠንቀቂያን ሰጥተዋል። ከዚህ ከ ምሳኤሎቹ ሙከራ በኋላ ደግሞ በምራቢያኑና ና በሩሲያ መካከል ያለው ሽኩቻ ወይም ውጥረት እንደ አዲስ ተባብሶ የቀጠለበትን ሁኔታ ተመልክተናል። ከዛ ባለፈ የሩሲያ እንግዲህ የሊቱዌኒያን የአየር ክልልም ጥሳለች ከቀናት በፊት ከዛም ጋር በተገናኘ እንዲሁ ትኩሳቶች አሉ ቀጠናው ላይ። ዛሬ በዚህ ጉዳይ ላይ ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችን ቆዩም ሀይሌ እንዴት አለ እንደምን አለ? ሙሴ ሁሉ መልካም። እንግዲህ የሰሞኑኛው በጣም አነጋጋሪ የነበረው ጉዳይ ተደጋጋሚ የንኩረት ተሸካሚ ሚሳኤሎች ሙከራ ነው፣ ሩሲያ በተለይም ደግሞ በዶናልድ ትራምፕ እና በሩሲያው ፕሬዝዳንት ፍላዲሚር ፑቲን መካከል ሊካሄድ የነበረው በቡዳፔስት ሊካሄድ የነበረውን ውይይት ትራምፕ ውድቅ ወይም እንግዲህ ከቀለበሱት በኋላ ፑቲን እንዲሁም ደግሞ ሀገራቸው ሩሲያም ተደጋጋሚ ሙከራዎችን እያደረጉ ይገኛሉ። ከቀናት በፊት ተደርጎ የነበረው በዋናነት የክሩዝና ባለስቲክ ሚሳኤሎች ሙከራ ነበረ። እነዛ ሚሳኤሎች በአብዛኛው መካከለኛ ርቀትና ረጅም ርቀትም ዘግዛጊ ነበሩ፣ እንዲሁም የኒኩለር ተሸካሚ ሚሳኤሎችም ነበሩ። በተሳካ ሁኔታ ልምምዱን አካሂደናል የሚል ነገር በሩሲያ በኩል ወጥቷል። ይህ እንግዲህ ያው በተለይ ከቅርብ ጊዜያት ወዲህ የዩክሬን ጦርነት ከጀመረ በኋላ በዋናነት የተለየ የጦርነት አቅጣጫን እየተከተሉ ያሉ ይመስላሉ። በተለይ ድሮንን፣ ሚሳኤሎችን ያማከለ ጦርነቶች ነው አሁን እየተመለከትን ያለነው። የዩክሬንን ጦርነት ላይ ያንን ነው በተመሳሳይ መልኩ እያየን ያለ ነው እና የበለጠ የጦር መሳሪያዎችን ማዘመን፣ በቴክኖሎጂ እንዲደገፉ ማድረግ፣ አሁን ደግሞ እነዚህ የአየር መከላከያ ስርዓቶችን ደግሞ አልፈው እንዲገቡ ማድረግ እንግዲህ አሁን ላይ አርምሬስ የምንለው ወይም ደግሞ የጦርሽ ቅድም ደግሞ ዋነኛ ካርድ ሆኖ መጥቷል። ከዚያ ጋር በተገናኘ ሩሲያ እንግዲህ እየሞከረቻቸው ያሉት ሚሳኤሎች እነዚህ ናቸው። በቅርቡ ደግሞ ከትናንት በስቲያ ደግሞ እንዲሁ ቡሬቬስኒክ የተባለን ክሩዝ ሚሳኤል ሞክራለች። ይህ እንግዲህ ዓለም አይቶት የሚያውቀው ነው የተባለለት ሚሳኤል ነው። ይህ በኢትዮጵያውያን አቆጣጠር በ2018 በቭላዲሚር ፑቲን ይፋ ከተደረጉ ስድስት ስትራቴጂክ የተባሉ ጦር መሳሪያዎች መካከል አንዱ ነው። እንደምታስታውሰው ያኔ እሳቸውም ይፋ ሲያደርጉት በጣም በብዙ የወታደራዊ ሳይንስና የመከላከያ ዘርፍ ባለሙያዎችን እያነጋገረ ነው። እስካሁንም ድረስ ደግሞ እንዲሁ ሳይከራክር የቆየ ነው። ብዙዎች እንግዲህ እስካሁን አልተሳካላትም፣ የተሳካ ሙከራ አላደረገችም። ብዙዎቹ ፌል አድርገዋል። እንደውም ቁጥሩ እየጠቀሱ የኒውዮርክ ታይምስ ላይ ዘገባ ያየው ነበር። እስከ 13 ጊዜ ድረስ ሞክራ ነበረ፣ አልተሳካም፣ ፌል አድርጓል። በተለይ በጣም ከፍተኛ የሆነ ቴክኖሎጂ የሚጠቀም ከመሆኑ ጋር በተገናኘና እስካሁን ከነበሩት ደግሞ ሚሳኤሎችን በተለየ መልኩ እንግዲህ እነዚህ ቅድም ስንጠቅሳቸው የነበረው ክሩዝ ባለስቲክ ምንላቸው ሚሳኤሎች በዋናነት እንግዲህ ኒኩለር ተሸካሚ ናቸው እንጂ ሪያክተር የላቸውም፣ ወይም የኒኩለር ማብለያ የላቸውም። ሀይሉን ራሱ ኮንሱም እያደረገ ድጋሚ ደግሞ ጥቃት መፈጸም የሚችሉ አይደሉም። ይሄኛው ግን ቡሪቬስኒክ የተባለው ሚሳኤል ግን በጣም ከሁሉም ለየት የሚያደርገው ወደ የማይገኝለት ያስባለውም ዋነኛው ባህሪ ይህ ማብለያ የተገጠመለት መሆኑ ጋር በተገናኘ ነው። እንግዲህ ስሞል ሪያክተር ራሱን በራሱ ፓወር ይሰጣል። ኢላማዎችን መፈጸም ይችላል። ከዛ ባለፈ ደግሞ ከየትኛውም የአየር መከላከያ ስርዓት እንግዲህ ጎልደን ዶምን ሁሉ ጨምሮ ነው እየተባለ ያለው። እንግዲህ ጎልደን ዶም ወደ ትግብር አልገባም፣ ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ሳይለቁ በፊት ወደ አገልግሎት ይገባል ተብሎ ይጠበቃል። አሁን ገና በዲዛይን ፌዝ ላይ ነው ያለው። ምንም እንኳን ጎልደን ዶም ወደ ስራም ባይገባ፣ አሁን ላይ በተግባር ላይ ያሉት በአገልግሎት ላይ ያሉት ሂማርስ እነ ፓትሪዮት የአየር መከላከያ ስርዓቶችን ሙሉ በሙሉ ማለፍ የሚችል ነው። እስከ መቶ ሜትር ድረስ ዝቅ ብሎ በመብረር እየተሽለከለከ እንግዲህ እነዚህ መከላከያ ስርዓቶች በማለፍ የትኛውንም ኢላማ መምታት የሚችል ነው። ከዛ ባለፈ ደግሞ በየትኛው ርቀት ላይ ያለን ኢላማ መምታት የሚችል ነው። ይህ እንግዲህ በዋናነት አሁን የሙከራ ሂደቱ ላይ 15 ሰዓታት ያህል ነው አየር ላይ መብረር የቻለው። እንግዲህ እንዳልኩ ኃይልም ስላለው ራሱን እዛው ሪፊል እያደረገ መቆየት ችለዋል። ከዛ ባለፈ በዚህ ሙከራ ላይ እስከ 14000 ኪሎ ሜትር ድረስ ነው መጓዝ ይቻሉ። ይሄ በጣም እንግዲህ እስካሁን ያሉት 14000 ኪሎ ሜትር አሁን ላይ ነው ሙከራ ፌዙ ላይ ነው። ምናልባት እንግዲህ ሙከራው ሙሉ በሙሉ ተጠናቆ በሙሉ አቅሙ ደግሞ ወደ አገልግሎት ሲገባ ሚሳኤሉ እየተባለ የሚገኘው እንግዲህ እስከ 22000 ኪሎ ሜትር ድረስ ነው ይጓዛል እየተባለ ያለው። በሩሲያ በኩል ደግሞ ይሄ እንግዲህ ምንም ርቀት አይገድመውም ብለዋል የሩሲያው ጠቅላይ ታማጆር ሹም ቫለሪ ገራሲሞቭ ይህን ሪፖርት ለፑቲንም ሲያቀርቡ ምንም አይነት ርቀት ገደብ የለውም፣ በማንኛውም ቦታ ላይ ያለን ኢላማ መምታት የሚችል ነው ብለዋል። አሜሪካ ውስጥ ከሩሲያ ከየትኛውም አካባቢ ተተኩሶ በአሜሪካ ያለ ማንኛውንም ኢላማ መምታት የሚያስችለው አቅም እንዲያዘም እየተነገረለት ይገኛል ማለት ነው ይህ ሚሳኤል ይህ ሚሳኤል እንግዲህ ሙከራ ካደረገች በኋላ በጣም ብዙ አነጋጋሪ ጉዳዮች ይወጡ ይገኛሉ። ትራምፕም እንግዲህ መጥተው ደግሞ ማስጠንቀቂያም ሰጥተዋል ማለት ነው። የትራምፕን ማስጠንቀቂያ ተከትሎ ደግሞ ክሬምሊንም በበኩሉ እንዲሁም ምላሽ ሰጥቷል እንዳልከው ነው ኮልዶዋር በኋላ እንግዲህ በከፍተኛ የሆነ የመሳሪያ ሽቅድድም ያየንበት ነው። ምናልባት የሩሲያን ሙከራ ተከትሎ ለአሜሪካ ነው የሚል ቀጥታ ነገሮችን ባንመለከትም እንኳን አሜሪካ ለእኔ ነው የሚል ነገርን ወስደው ምላሽ ሲሰጡ እያየን ነው ትራምፕንም እና በከፍተኛ ሁኔታ እንግዲህ ስጋቶች ነበሩ። ከዚህ ቀደምም ሌሎች ሀገራትም በዙሪያው ያሉ ሀገራትን እነ ፖላንድን ጨምሮ ከፍተኛ ስጋት ነበረባቸው። የኔቶ አባል ሀገራት አጠቃላይ የአውሮፓ ሕብረት አባል ሀገራት በሚባል ደረጃ ስጋታቸውን ሲገልጹ ቆይተዋል። እንግዲህ የሩሲያ በቀጣይነት እንግዲህ የምትሞክራቸው ነገሮች እንግዲህ ከፍተኛ የሚባሉትን እነዚህን መሳሪያዎች ሳትሞክር ነው እንግዲህ በምታደርገው ወታደራዊ እንቅስቃሴ ምክንያት ስጋት አድሮባቸው ወደ አውሮፓ ሀገራት የመምጣትና የመስፋፋት እድሏ ከፍተኛ የሚል ስጋትን ሲያሳዩ የነበረው እንግዲህ አሁን ደግሞ ይባስ ብሎ ያን ያክል ኪሎ ሜትሮችን መሄድ የሚችልና ረጅም ሰዓታትን አየር ላይ መቆየት የሚችል የትኛውም በሚባል ደረጃ የአየር መከላከያዎች አያቆሙትም የተባለው መሳሪያ እንግዲህ ሙከራው በተሳካ ሁኔታ የተጠናቀቀውና ይህንን ሲያዩ እንግዲህ ስጋታቸው ከፍ ያሉ የአሜሪካ ፕሬዚዳንቱ ራሱ በዚህ ጉዳይ ላይ እንዴት ጦርነቱን ማቆም ሲገባ አሁን ላይ እንደዚህ አይነት የመሳሪያ ሙከራዎችን ያደርጋሉ የሚል ነገርን ሰጥተዋል። በእርግጥ አሜሪካና ሩሲያ ተከባብረው ነው የሚኖሩት፣ የሚል ነገርንም ጨምረው ገልጿል። ሁለታችንም መሳሪያ አለን፣ ስለዚህ አንዳችን አንዳችን የምናጠቃበት ነገር የለንም፣ በራሳችን ለመጠበቅ የምንጠቀመው ይሆናል፣ የሚል ዲፕሎማሲያዊ ነገርን ተናግረዋል። ከዛ ባለፈ ግን ስለ ዩክሬን ጦርነት ሲያነሱ ሩሲያ ወይም ፑቲን በቀጥታ ማለት ነው ፑቲን መውሰድ ያለባቸው የመሳሪያ ልምምድ ወይም ሙከራዎችን ማድረግ ሳይሆን በተሻለ መንገድ ጦርነቱን ወደ ማቆም እርምጃ መውሰድ ይገባቸው ነበር ብለዋል። እንዲሁም ደግሞ እንግዲህ ጦርነቱ አሁን አራተኛ ዓመቱን ይደፍናል በሚመጣው፣ ስለዚህ ከወራት በኋላ ማለት ነውና በሳምንት ውስጥ ማለቅ የሚገባው ጦርነት አራት ዓመት ድረስ እንዲደርስ አድርገውታልና ይሄንን ማቆም ይህንን ማስቆም ሲገባቸው ለምን እንደዚህ አይነት ሙከራዎችን ያደርጋሉ? የሚል ነገርን አሳይተዋል፣ ምናልባት አንስተዋል። ምናልባት መሳሪያ ሙከራዎችን ስናነሳ ብዙ ጊዜ መልእክትን ለማስተላለፍ የሚሆኑ ናቸው። በተደጋጋሚ ሰሜን ኮሪያ የምታደርጋቸው የጦር መሳሪያ ሙከራዎች፣ ትልልቅ የመሳሪያ ሙከራዎች መልእክታቸው መሳሪያው አለኝ፣ ብትነኩኝ አይነት የማስፈራሪያ መልእክቶች ይኖራቸዋልና ምናልባት የኔቶ አባል ሀገራትን በተደጋጋሚ እያየናቸው ናቸው ነው እንግዲህ ሩሲያ ላይ የሚያነሷቸውን የተደጋጋሚ ነገሮችና መደራጀት በጋራ አንድ መሆንና ተጠናክረን የሩሲያን መስፋፋት መቋቋም አለብን የሚሉ ነገሮችን እያነሱ ስለሆነ፣ በአንድም በኩል ደግሞ መሳሪያውን ከመታጠቅ ባለፈም ደግሞ መልእክት ሆኖም ሊተላለፍ ይችላል ለሌሎች ሀገራት ምናልባት የተቻላችሁን ነገር ብትተባበሩም እንኳን እኔ ያለኝ መሳሪያ አይኖራችሁም እና ከዚህ የባሰ ነገር ጥቃት ይመጣል፣ ስለዚህ ቀድማችሁ ብትጠነቀቁ አይነት መልእክትም እያለው ልምምድ ነው የሚሆነው። እና እነዚህ አይነት ነገሮችን አነስተዋል። ለትራምፕ እንግዲህ ለትራምፕ ምላሽ የሰጡት የውጭ ጉዳይ ሚኒስቴሩ የውጭ ጉዳይ ሚኒስቴሩም ቃል አቀባዩም ፔስኮቭም በተመሳሳይ እንግዲህ ለትራምፕ ንግግር ምላሽ ሰጠዋል። እና ደህንነታችንን የምንጠብቀው በራሳችን ነው። ደህንነታችንን ለመጠበቅ የሀገሪቱን ደህንነት ለማስጠበቅ ሩሲያ የትም ድረስ ትሄዳለች የሚል ነገር አንስተዋል። ከዛ ባለፈ ደግሞ ከዚህ ቀደም ደህንነታችንን በራሳችን ስንጠብቅ ቆይተናል፣ አሁንም በራሳችን እየጠበቀን ነው፣ በቀጣይም ደግሞ በራሳችን የምንጠብቅ ይሆናል የሚል ነገርን ያነሱት እና ይሄ ማንሳታቸው እንግዲህ የምናደርጋቸው የመሳሪያ ሙከራዎች፣ ራሳችንን በመሳሪያ ማጠናከር ሂደቶች እንግዲህ በዙሪያው ካሉብን ነገሮች አንጻር ነው። በተለይም ደግሞ ብለው አውሮፓውያን በቅርብ ጊዜያት እያነሱ ያሏቸው ሀሳቦች ለእንደዚህ ለመጠናከራችን ምክንያት ይሆናል እንድንጠናከርም ይገፋፋናል የሚል ነገርን አንስተዋል። ና ስፔሲፊክ አድርገው ነው እንግዲህ አውሮፓውያንን በዋናነት ያነሱት። እንግዲህ በተደጋጋሚ አነስተነዋል እኛ ምን ያክል የአውሮፓ ሀገራት አሁን ላይ ሙከራዎች ነው ያሉት፣ እንዲሁም በሩሲያ ላይ ተደጋጋሚ ማዕቀቦች እንዲጣሉ ሙከራዎች ተደርገዋል። ከዛ ባለፈ ደግሞ በቀጥታም ራሱ ለማስታጠቅ የ ለዩክሬን ጦር ቀጥታ ድጋፍን ከማድረግም ሁሉ ሙከራዎችን እያደረጉ ነው። ምናልባት ካላቸው የእግረኛ አቅም አንጻር ዝቅተኛ መሆን ቢታገዱም እንኳን ለማድረግ ሙከራዎችን ለማድረግ ድጋፍ ለማድረግ የተለያዩ ነገሮችን አድርገዋል እና ከአሁንም የሚነሳው እንደም ከሰሞኑ የአንድ የስዊድን የመሳሪያ የሚያመርት የዲፌንስ አምራች የሆነ ድርጅት በ150 የሚሆኑ ጀቶችን ዩክሬን ላይ ለመገጣጠምና ድጋፍ ለማድረግ ስምምነት ደርሷልና የመጨረሻው ደረጃ ላይ እንደደረሰ የሚያሳይ ነገርን አነስተዋልና እነዚህን ነገሮች ስንመለከታቸው እንግዲህ ከዚህ ቀደምም ከፍተኛ የምንላቸው መሳሪያዎችን ለዩክሬን ድጋፍ ተደርገዋል፣ አሜሪካንም ጭምር በስፔሻሊ በጆ ባይደን ጊዜ የኔቶ አባል ሀገር እንደመሆኗ መጠን ከፍተኛ የሚባል ድጋፍ ለዩክሬን አድርጋለች አሜሪካ ማለት ነው። እነዚህ ነገሮች አሉ። እነዚህ ነገሮች ጫናዎቹን እየጨመሯቸውና ውጥረቶችን እያሳደጓቸው መጥተዋል። ለዚህም ነው እንግዲህ ሩሲያ እራሷን ለማጠናከር ለማዘጋጀትና ለመከላከል የሚያስችላትን የጦር መሳሪያ እየታጠቀችና ና እያሳደገች የመጣችሁ የሚል ሀሳብ ነው እንግዲህ የውጭ ጉዳይ ሚኒስትሩ ያነሱት እንግዲህ ከዚህ ፔስኮቭ ያነሱት እንግዲህ ሰርጌይ ላቭሮቭ ደግሞ በተመሳሳይ ምንድን ነው ያነሱት ጉዳይ ከሰሜን ኮሪያ የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት ወቅት ስለ አሜሪካና ሩሲያ ግንኙነት ሲያነሱ ትራምፕ የነበራቸው አቋም በሩሲያና ዩክሬን ጦርነት ላይ የነበራቸውን አቋም ከአላስካው ስምምነት ከአላስካው ስብሰባ በኋላ ሙሉ ለሙሉ በሚባል ደረጃ ነው አቋማቸውን የቀየሩት እና በዚህም ተገርሚያለሁ ብለዋል። ምንድነው ትራምፕ የነበራቸው ሀሳብ? ያው ጦርነቱ እንዲቆም ነገር ግን የሚቆምባቸው የተለያዩ ቅድመ ሁኔታዎችን ሲያነሱ ነበረ። ምናልባት ሩሲያ ይዛ የነበረቻቸውን ነገሮች ይዛ እንድትቀጥል በመደራደሪያነት የምታቀርባቸው ነገሮች እንደ መደራደሪያ እንድታቀርባቸው የሚሉ ነገሮችን ለስለስ ባለ ሁኔታ ችግሮችን ለመፍታት በሚያስችል መንገድ ነው እንግዲህ ነበር ሀሳብ የነበራቸው። በኋላ ላይ ግን ሀሳባቸው ሙሉ ለሙሉ በሚባል ደረጃ ቀይረው ኢሚዲየት የሆነ የተኩስ አቁም እንዲያደርጉ ይህንን ማያቆሙ ከሆነ የሚሉ ማስፈራሪያዎችን አሁንም ማዕቀብ ለመጣል ሁሉ ዳርዳርታ ላይ የሚገኛሉ። እንግዲህ ትራምፕ ከዛ ባለፈ የአውሮፓ ሀገራችን ላይ ማዕቀብ ጥሏል። ከዚህ የበለጠ ደግሞ ሌሎች ተጨማሪ ማዕቀቦችን ለመጣል ባለፈውም ተደጋጋሚ ያነስተነዋል። የአውሮፓ ሀገራት ድጋፍ የሚያደርጉ ከሆነ ሩሲያ ላይ ለጦርነቱ ገቢ የምታገኝበትን ዜሌንስኪን በተደጋጋሚ ጠይቀዋል ትራምፕ ማዕቀቡን እንዲጥሉ። ነገር ግን ይህንን ማዕቀብ ለመጣል የአውሮፓውያን ድጋፍ ድጋፍ ያስፈልገኛል የሚል ነገርን አሳይተዋል። እና ምናልባት አውሮፓውያን ድጋፍ አሳይተው መግዛቱን የሚያቆሙ ከሆነ ነው ሩሲያ አቅሟ እየተዳከመ የሚመጣው ነገር አለ ና እነዚህ ትብብሮች ናቸው ሩሲያ እንድትጠናከር ና ራሷን እንድታደራጅ በመሳሪያ የትኛውም ዓለም የደረሰበት ከፍታ ላይ ለመድረስ ወይም ከዛ ያለፈ ለመሆን አሁን ያለችበት ደረጃ ላይ እንድትደርስ እያደረጋት ያለው ነው። እንግዲህ የፔስኮቭም ሀሳብ ይህንን ያጠቃለለ ነው። የሌሎችን ስጋት ለመቀነስ ሲባል ራሳችን እናጠናክራለን፣ ልህነታችን ለመጠበቅ ስንል የትም ያክል ርቀት ድረስ እንሄዳለን የሚል ሀሳብን የሰጡ ያው እንግዲህ ጦርነቱ አራተኛ ዓመቱን ሊደፍን ተቃርቧል ፌብሩዋሪ ወይም በኛ የካቲት ወር ላይ አራት ዓመቱን ይደፍናል አራተኛ ዊንተር ወቅት ደግሞ አሁን ያለንበት ወቅት ካሁን ጊዜ ጀምሮ ያለው ነው በጣም ቀዝቃዛ ወቅት ነው በአውሮፓ ምድር ላይ እንዲሁም በተመሳሳይ መልኩ በዩክሬንም ያንን አስመልክቶ ሩሲያ ተደጋጋሚ የገለ ጥቃቶችን እየፈጸመች ትገኛለች። በዋናነት የነዳጅ መሰረተ ልማቶች ላይ ያነጣጠሩ ጥቃቶች ላይ፣ ማሞቂያዎች ላይ፣ የነዳጅ ማስተላለፊያ ፋሲሊቲዎች ላይ፣ ዲፖዎች ላይ እነዚህ ሁሉ ሳይቀር ጥቃቱ ኢላማ ውኗል። የሩሲያ ጥቃት ይላማ ውኗል። እንግዲህ በእነዚህ ሁሉ ውስጥ የምትመለከተው ምንድን ነው? አሁንም የበለጠ ጫና ለመፍጠር በሩሲያ በኩል ይጠበቃል። እንደውም በጣም አነጋጋሪ መግለጫም ሰጥተው ነበረ። ፑቲን ጦርነቱን ከቻልኩኝ መጨረስ እችላለሁ፣ በተወሰኑ ጊዜያት ውስጥ ግን ያን አር ለምንፈልገው ምናልባት በአጭር ጊዜ ከሚገኝ ድል ይልቅ በተጠና ስትራቴጂክ በሆነ የረጅም ጊዜ ድል የሩሲያን ዋነኛ ኢላሞች ማሳካት ነው እንጂ እኛ ብንፈልገው ማጠናቀቅ እንችላለን፣ በአጭር ጊዜ የሚልን ሰሞኑ አነጋጋሪ ጉዳይ ማወጣው ነበረ። ምናልባት በዚህ ውስጥ እንግዲህ የምትመለከተው ከዚህ በፊትም ይህንን ጉዳይ ብሎታል። ጦርነቱም ሲጀመር እንግዲህ በተወሰኑ ቀናት ውስጥ ይቋጫል ተብሎ ነበረ፣ ግን አሁን ድረስ እንደዘለቀ ይታወቃል። እውን ሩሲያ ትችላለች ወይ ጦርነቱን መቋጨት? በእርግጥ ዩክሬን ብቻዋን አለችም፣ ፕሮክሲ ዋር የምትለው አይነት ሆኗል። አሁን የጦርነቱ ቅርጽ እንደዛ ነው፣ የውክልና ጦርነት ሆኗል። የአክሙንም ጋር በተገናኘ ጦርነቱ ሩሲያ እንደው በሙሉ አቅሟ ነው እየተዋጋች ያለችው ብለን እንድት ላይ አያደርግም። ምክንያቱም አሁን በጣም ብዙ ሪሶርስ እየወጣ ነው ብዙ የሰው ኃይል ዛ ጦርነት ላይ ተመድቧል። በጣም ብዙ የጦር መሳሪያ ነው በግባትነት እየዋለ ያለው ያ ሆኖ ሳለ ደግሞ እንግዲህ ፕሮክሲ ዋር ነው ምንልበት ዋናው ምክንያት ከበስተጀርባ ያሉ ብዙ አካላት አሉ፣ ኔቶን እንዲሁም አሜሪካንም ጨምሮ። ሩሲያ ምናልባት ሙሉ አቅሟን በዚህ ጦርነት ላይ የምትጨርስ ከሆነ በቀጣይ ሊኖሩ የሚችሉ ስጋቶች ላይ ደግሞ የበለጠ እንድትዳከም ያደርጋታል። አሁንም ጦርነቱ በዚህ ሁኔታ በጣም ኤግዞስቲቭ እየሆነ በመጣ ቁጥር በወታደር ቁጥር ማለት ትችላለህ፣ በሎጂስቲክስ ማለት ትችላለህ፣ በብዙ ምክንያት በኢኮኖሚያ ጉዳዮች ማለት ትችላለህ። የበለጠ አሁንም የጫና የሚፈጥር ይሆናል በሁለቱም ላይ። እንግዲህ እዚህ ጋር የምታነሳ በእርግጥ ሩሲያ አሁንም ጥሪ አቅርባለች፣ ወታደሮቿ ጠባቂ ወታደሮቿ በየጊዜው ጊዜ ነው ጥሪ የምታቀርበው። ከዛ ባለፈ የውልደት መጠኑ በጣም ከመቀነሱ ጋር በተገናኘ ሩሲያ ለሚወልዱ ከሁለት በላይ ልጆችን ለሚወልዱ ማበረታቻቹ እስከ ማቅረብ ድረስ ደርሳለች። ያ እንግዲህ ጦርነት የፈጠረው ተጽዕኖ ነው። ከዚህ በላይ ደግሞ ብዙ ተጽዕኖችን ይፈጥራል ተብሎ ይጠበቃል። በተለይ ይህ የጦርነቱ የፊተኛው መስመር ላይ በጣም በሁለቱም ወገኖች በኩል መዳከም እንዳለ ከሶስት ዓመታት በላይ የዘለቁ ወታደሮች አሉ። በነገራችን ላይ የጦር አመራሮች አሉ እዛ አካባቢ ላይ እና ያኑ ነገር ሳስብ አሁንም ጦርነቱ በዚሁ መልኩ የሚቀጥል ከሆነ የበለጠ ለሁለቱም ኢኮኖሚ ኪሳራው እየበለጠ እያመዘነ ይመጣው ማለት ይችላለ። ከዛ ባለፈ እነዚህም የተገበሩ ማዕቀቦች ደግሞ አሁንም ኢምፓክትፉል ከሆኑ ወይም ደግሞ በተጨባጭ ውጤታቸውን የምናያይ ደግሞ ከሆነ ምናልባት ሁለቱንም ወደ ድርድር እንዲመጡ የሚያደርግ ሊሆን ይችላል። በሩሲያ በኩል ጥቃቱን አሁን የምትፈጽም ከሆነ ማዕቀብ ደግሞ በአሜሪካን በኩል ያሉ ማዕቀቦች ደግሞ እንዲሁ ተግባሪ የሚሆኑ ከሆነ ምናልባት ሌላም ነገር በቀጣይ ልንጠብቅ እንችል ይሆናል። ምክንያቱም በቀላሉ የሚታለፉም አይደሉም። እነዚህ ማዕቀቦች በሮዝኔፍትና ሉኮይል የተባሉ ትላልቅ የነዳጅ ኩባንያዎች ናቸው። በነገራችን ላይ ወደ ስድስት በመቶ የሚሆኑ የዓለም አቀፍ ነዳጅ አስተዋጽኦ የሚያበረከቱ ናቸው። የሩሲያንም እንዲሁ ትልቅ አስተዋጽኦ አላቸው። የነዳጅን የወጪ ገቢ ማለት ነው። በተለይ በዋናነት ወደ ህንድ፣ ቻይና የሚሄዱ እንዲሁም ቱርክም በዋናነት ሶስቱ ሀገራት ላይ የሚላኩ የነዳጅ ምርቶች ናቸው። ከዚህ ጋር በተገናኘ እንግዲህ የዓለምም የነዳጅ ገበያ ዋጋ ጨምሯል። ህንድም እንዲሁ ስትራፕ ያደረገች ትገኛለች። ወይም አሁን ደግሞ ውሳኗን ወደ ማጤንም ገብታለች። ከዚህ ውሳኔ በኋላ ምናልባት የአውሮፓ ህብረትም ተመሳሳይ ውሳኔዎችን በ2028 ሰጣሉ ብሏል። ምክንያቱም አሁን ላይ ያንን ማድረግ የሚያስችል አቅም የለውም። ምክንያቱም አብዛኞቹ የአውሮፓ ሀገራት እንደሚታወቀው በሩሲያ ነዳጅ ላይ ጥገኛ ከመሆናቸው ጋር በተገናኘ ግን፣ በ28 ከሁለት አመት በኋላ ወደዚህ ትግበራ የሚገባ ከሆነ ደግሞ እንግዲህ ሌሎች ነገሮችንም ልንመለከት እንችል ይሆናል። በተመሳሳይ መልኩ ደግሞ ምናልባት እንግዲህ ሩሲያ ሌላ ደግሞ አጋር እየፈጠረች ትገኛለች። እንደሚታወቀው ህንድ፣ ቻይና፣ ኢራን፣ ሰሜን ኮሪያ እያልን ምናነሳቸው ሀገራት ደግሞ የበለጠ ለሩሲያ ሞራል የሚሰጡ ኢኮኖሚያዊ አቅሟን እያሳደጉ ያሉ ናቸው። እንግዲህ በዚህ ማዕቀቡ ላይ ተጠቅሷል። በተለይ እነዚህ ሁለት የነዳጅ ኩባንያዎች የሩሲያ የገቢ ማሽን ናቸው። ጦርነቱን አሁንም እያካሄደች የምትገኘው በነዚህ ነዳጅ ሀብት በምታገኘው ገቢ ነው የሚል ነገር እያነሱ ይገኛሉ። ያ የሆነው ደግሞ በነዚህ አገራት ግዢ ጋር የተገናኘ ነው። ስለዚህ ያ ከመሆኑ ጋር በተገናኘ አሁንም ደግሞ በቀጣይ የሚጠበቁ ጥምረቶች አሉ። ትራምፕ ለዚሁም ይመስላል እንግዲህ ወደ የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ያለ ወደ ደቡብ ኮሪያ የሚካሄድ አሁንም ይዣ አካባቢ ናቸው። በተለይ ታይላንድና ካምቦዲያ ላይ የገቡበትን ግጭት ለማስታረቅ እዚያ እንግዲህ ሰላም ስምምነትም አፈራርሟል። ምናልባት እዛ በሄዱበት ጊዜም ቻይናን ለአማላጅነት ጠርተዋል። ሩሲያ ወደ ሰላም ስምምነት እንድትመጣ ቻይና እንድታማልድ ነው ጥሪ ያቀረቡት። ይህ እንግዲህ ጉባኤው የሚጀምረው ሀሙስ ነው፣ የሚጠበቁ ነገሮች አሉ። አሁን ሀሙስም ላይ በተናጠልም ከተለያዩ ሀገራት ጋር ውይይት ስለሚያካሄዱ ይህ የሩሲያ ዩክሬን ጉዳይ ዋነኛ እንግዲህ ውይይት ዋናው ከጉባኤው ባለፈ ደግሞ የውይይት አጀንዳ ሆኖ ይጠበቃል። በዚያም ላይ እንግዲህ የምንሰማቸው ብዙ የሚጠበቁ ነገሮች ሊኖሩ ይችላሉ። ምናልባት ግን እንደው የትራምፕ ላይ የተወሰነ ሀሳብ ለማንሳት ተገማሽ አይደሉም። አሁን እንግዲህ አንተም ቅድም ስታነሳው እንደነበረው የሆነ ሰዓት ላይ ማዕቀብ ሲጥሉ፣ የሆነ ሰዓት ደግሞ ማስፈራሪያዎች የሆነ ሰዓት ደግሞ ለአንደኛው ወገን ይቀለበሱና ያኛውን ወገን ደግሞ ሲኮነኑና ሲወቅሱ ትመለከታለህ። ተገማች አይደሉም። አሁን ምን እንግዲህ ምን አይነት ሀሳብን ይዘው ሊመጡ እንደሚችሉ ምናየው ይሆናል። ግን አሁን በግልጽ የምንመለከተው ነገር ትራምፕ እንግዲህ ለስማቸውም ሆነ ለሲቪያቸውም ሆነ አሁን ምናልባት እንግዲህ በአሜሪካ ፕሬዚዳንትነት እሳቸው አሁን የተወሰኑ ዓመታት ናቸው የሚቀሩት። ከዚህ በኋላ አልወዳደርም የሚል ነገር አወጡ አንስተዋል። ምናልባት ምክትል ፕሬዚዳንትነት አልወዳደርም ብሏል። ምናልባት ሶስተኛ ተርም፣ በአሜሪካ ፕሬዚዳንትነት ማገልገል የምትችለው ሁለት ተርም ብቻ ነው ወይም ደግሞ ስምንት ዓመታት ብቻ ነው፣ ከዛ በላይ አትዘልቅም። ያ ከመሆኑ ጋር በተገናኘ እንደው ሊያደርጉ ይችላሉ፣ ህግ አሻሽለው ሶስተኛ ተርም ለመምራት ፈቃደኛ ነዎት ተብለው ጠይቀው ነበረ። አይ ያንን ማድረግ ይችላሉ። እንደምታውቀው ምናልባት የአፍሪካዊ መሪ ቢሆኑ ኖሮ የአፍሪካዊ መሪ ቢሆኑ ኖሮ አፍሪካ ሀገራት በርግጠኝነት በርግጠኝነት እድሜ አራዝመው ያገልግሎት እንትናቸውን ያራዝማሉ። እነዛን ነገሮች በተደጋጋሚ እንደውም ከሰሞኑ አብዛኞቹ የአፍሪካ ሀገራት ምርጫ ላይ ናቸውና ሶስቱ ወይም አራቱ በሚባሉት ደረጃ ስልጣን ዘመናቸውን እያራዘሙ ያየንበት ሁኔታ ትናንትናም ፖል ቢያ ካሜሩን ፕሬዚደንት በዘጠና ሁለት ዓመታቸው እንግዲህ በዓለምም የፖለቲካ ታሪክ በደሜ በጣም ትልቁ ሆነው ምርጫ ያሸነፉ ሆኗል። እንግዲህ ይህ ምናልባት ከቆዩም በቀጣዩም ይወዳደራሉ። እንዳካሄዳቸው እና እንደ ፍላጎታቸው ከሆነ በቃኝ የሚሉ አይመስሉም። እውነት ነው። አሜሪካ ላይ ግን ይህን ነገር አትመለከትም። የተቀመጠ ሕግ አለ። በዛ ሕግ ነው ተተዳደረው። ምናልባት እንደው ትራምፕ እችላለሁ አሉ እንጂ እሳቸው ማድረግ ብችል ብፈልግ አድርገው ነበረ ግን ስላልፈለግኩ ነው ብለዋል። ህጉ ግን ብዙ ተቃውሞ እንደሚነሳባቸው ስለሚያውቁ ያን ነገር ትታል። ነገር ግን ምክትሌ የሆኑት ምክትል ፕሬዚደንቱ ጄ ቫንስ፣ እንዲሁም ደግሞ ሌሎች አማካሪዎቻቸውም እንዲሁ መወዳደር ይችላሉ፣ አቅም አላቸው፣ ከጎናቸው የሚልን ነገር አንስተዋል። ግን በዚህ ሁሉ ውስጥ ግን ምናልባት ትራምፕ የሚፈልጉት ነገር ምንድን ነው? አሁን በተለይ የጋዛ በእሳቸው በዋናነት እሳቸው እጅ አለበት። በእስራኤልና በሀማስ መካከል የተደረሰው ስምምነት አለ። ከዛም ውጪ እንግዲህ ግብጽና ኢትዮጵያንም ጨምረው እንዲሁ እጅ ያለበት ከዚህ ቀደም ሰባት ያክል ጦርነቶችን አስቆሚያለሁ አስቆሚያለሁ ብላል። በዛ ውስጥ እንግዲህ እኛም አንዱ አካል ነን። አሁን ደግሞ በቅርቡ እንግዲህ ከቀናት በፊት ደግሞ እንዲሁ በካምቦዲያና በታይላንድ መካከል የነበረውን ግጭት አስታርቀው የሰላም ስምምነት እንዲደረስ አድርጓል። ይህ እንግዲህ አሁንም እንዲቀጥል ይፈልጋሉ። ምናልባት የአሁኑ የሎሬት የሰላም የሎሬት ሽልማት አምልጧቸዋል፣ ግን በቀጣዩ ላይ እንዲሁ በተመሳሳይ መልኩ አንስተውላቸዋል። የታይላንዱ ጠቅላይ ሲታሰር እንዲሁ እጩ አድርገው እንደሚመርጧቸው ለቀጣዩ የሰላም ሽልማት ላይ። ስለዚህ አሁንም ሩሲያና ዩክሬን ማስታረቅ ደግሞ ቀጣዩ አጀንዳ ነው። ከዛ ባለፈ በቻይና እና በአሜሪካ መካከል ያለውን የንግድ ውጥረትም የማርገብ ስራም አሁን ጉባኤው ላይ የሚጠበቅ ነው። ከጉባኤው በፊት እንዲሁ ድራፍት ወይም ደግሞ ረቂቅ ሁለቱ ወገኖች ወደ ማርገብ ሊመጡ የሚችሉባቸውን የቅድመ ዝግጅ ስራዎችን እያጠናቀቁስ እንዳሉ የተለያዩ ዓለም አቀፍ መገናኛ ብዙ መዘገቦች ያጋሯቸው መረጃዎች ናቸው። ይህ ድራፍቱ ካለቀ በኋላ ደግሞ ሁለቱ መሪዎች ፊት ለፊት ይገናኛሉ። ይህ እንግዲህ በትራምፕ የሁለተኛው የፕሬዝዳንትነት ስልጣናቸው ወቅት የመጀመሪያው ነው፣ ከፕሬዚዳንት ከቻይና ፕሬዚዳንት ጂጂንፒንግ ጋር የሚገናኙበት ማለት ነው። በዛም ላይ የሚጠበቁ ነገሮች ይኖራሉ። ምናልባት ግን እንደ አሁን የምናነሳው ጉዳይ ከዚህ በኋላ ምን ይጠበቃል የሚለው ጉዳይ ይነሳል። እንግዲህ ትራምፕ ሁለቱ ነገሮች ለማስማማት በጣም እየጣሩ ይገኛሉ። ግን ከዚህ ቀደም በተደጋጋሚ ስነሳ እንደነበረው ግን የትራምፕ ፍላጎት ብቻውን በቂ አይደለም። ምናልባት ከዚህ ቀደም ወደ ስልጣን የምርጫ መወዳደሪያ አንድ ካርድ አድርገው የመዘዙት ነበረ ጦርነቱን 4 ሆነቱን አስቀሟለሁ። ዓለም ነገር በጣም ውስብስብ ከመሆኑ ከዛ በኋላ በእርግጥ ምን ያክል ጦርነቱን ሲገነዘቡት ያለውን ውስብስብ ሁኔታ ወደዛ ሀሳብ ፑቲን ጋር ካለኝ ቅርበትና ወዳጅነት አንጻር ይህንን ጦርነት ማስቆም ቀላል ነው ብዬ አስቤ ነበር። ነገር ግን እንደታሰበው አይደለም። ምንም እንኳን ያሏቸውን ሰባት ወይም ስምንት ያክል ጦርነቶቹን ማስቆም ችያለሁ ቢሉም፣ ነገር ግን የሩሲያና የዩክሬን ጦርነት እንዳሰቡት ቀላል እንዳልሆነላቸው ተናግረዋል። ፑቲንንም በተደጋጋሚ ክደውኛል የሚል አይነት ስሜት፣ እንደ መከዳት አይነት ስሜት እንደተሰማቸው በተደጋጋሚ ሲናገሩ ቆይቷል። ምናልባት እንግዲህ በቀጣይነት ምን ይጠበቃል ከሚ የሚለው አንጻር ጦርነቱን ለማስቆም የማዕቀቡን ጉዳይ የሞከሩት ይመስለኛል። በተደጋጋሚም በማስፈራሪያ ደረጃም ከመጣላቸው አልፎም ራሱ ቀድሞው ሲያስፈራሩ ነበር። ጥለውም አይተውታል። ያን ያክል ሩሲያ ላይ ተጽዕኖ ሲያመጣ ላየንም፣ ምክንያቱም የሩሲያ ባለስልጣናት በተደጋጋሚ ምላሽ ሰጥተዋል ለዚህ ማዕቀብ። ምንም አይነት ማዕቀብ እኛ ላይ ተጽዕኖ ሊያመጣ ልክ አሁን በጤና ምን ይባላል? ልክ ኢሚኒቲ ዲቨሎፕ ታደርጋለህ፣ የመቋቋም አቅም ተገንብቷል ነው ያሉት። የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭም እንዲሁ እንዳነሳኸው በጣም አንበገርም፣ ምንም አይነት ማዕቀብ ይጣል አንበገርም ብላለች ሩሲያ። ምናልባት ግን እንደሆነ የተለየ ሀሳብ ያለኝ አሁን እነዚህ ማዕቀቦች ትራምፕ ከዚህ ቀደም ትራምፕ ማዕቀብ አልጥልም ብዬ የነበረው ሚና ስለሌላቸው ነው። ሞክረን ነው አይተነዋል። በቀደም አስተዳደርም በጣም ሞክረነዋል። ጦርነቱን ከማባባስ ባለፈ ግን እውነተኛ ተጨባጭ ግን መፍትሄ አላመጣም። ያ በመሆኑ ከማዕቀብ ርቀን ቆይተናል። አሁን ግን ምናልባት ሩሲያ ምናልባት ፑቲን እያበሳጩን ስለሆኑ፣ መልካም የሚባል ግንኙነት አለን፣ እናወራለን። ነገር ግን ምንም ነገር የለም ያ ስለሆነ ማዕቀብ መጣል አስፈላጊ ሆኖ ተገኝቷል፣ ብለው በሁለቱም የነዳጅ ኩባንያዎች ላይ ማዕቀብ ጥሏል። በቀጣይ ምናልባት ግን እንደ መፍትሄ ሊወስዱ የሚችሉት በአሁኑ የስብ ጉባኤያቸው ላይ ቻይናን እንዳማላጅ መላኩ ትክክለኛ አማራጭ ሆኖ ሊሆን ይችላል። ምክንያቱም በአሜሪካና አጋሮቿ በአውሮፓውያን በኩል ለሩሲያ የሚቀርቡ ሀሳቦች በሙሉ ውድቅ እየተደረጉ ነው። በሩሲያ በኩል የመተማመን ማጣትም እየጨመረ ስለመጣ ማለት ነው። ምክንያቱም አንደኛ ትራምፕን በቋሚ ወዳጅነት ልትይዟቸው አልችልም፣ የሆነ ሰዓት ላይ ሀሳባቸው ሊቀይሩ ስለሚችሉ ማለት ነው። የአውሮፓ ሀገራትንም ደግሞ በተደጋጋሚ ፑቲን ላይ በስጋትነት የሚያነሷቸው ሆነዋል፣ ፑቲንን ማለት ነው። እና ፑቲን በቅርብነት እየቀረቧቸው ያሉ ምናልባት አሁን ባለፈውም ጉብኝት ሄደው ነበር ከቤጂንግ ከቻይናው መሪ ጋር ቅርበት አላቸው። በሰሜን ኮሪያ ጋር ቅርበት አላቸው። ስለዚህ ትራምፕ በዚህ አጋጣሚ በሄዱበት እንዳነሳው የንግድ ጦርነታቸውን ከቻይና ጋር ፈተው የሚፈቱበትን መንገድ አመቻችተው ከዛ ባለፈ ግን በሩሲያና ዩክሬን መካከል ያለውን ጦርነት ለመፍታት ትክክለኛ ሰው ሊሆኑ የሚችሉት ወይም ትክክለኛ አስታራቂ ሆነው ሊቀርቡ የሚችሉት ምናልባት በሩሲያ በኩል ያሉ ኃይሎች ናቸው። ምክንያቱም ጥቃቶቹ በከፍተኛ ደረጃ እና በራሱ አቅም ምክንያቱም ከዩክሬን ዩክሬን በተደጋጋሚ ከፍተኛ ድጋፍን ታገኛለች ከአውሮፓ ሕብረት ከኔቶ፣ ከአሜሪካ። ምናልባት ሩሲያ ድጋፍ አገኘች ሊባል የሚችለው የሰሜን ኮሪያ ወታደሮች ቀጥታ ተዋጊ ሆኖ ገብተዋል የሚሉ ነገሮች ናቸው። ምናልባት ቻይናንም ብሌም አድርገዋት ነበረ። ቻይና መሳሪያዎቹን ለሩሲያ ሸጣለች፣ ለሩሲያ አቅርባለች የሚሉ ነገሮች ቀርበውላታል ሆኖም ግን ሩሲያ ከተቆጣጠራቻቸው ቦታዎች አንጻር ጦርነቱ ላይ ካላት አቋም አንጻር አሁን ላይ ምናልባት የሩሲያ ወዳጆች እንዲያሸማግሉ እድሉን መስጠቱ የተሻለ አማራጭ አድርገው ሊመለከቱ ይችላሉ። በትራምፕ በኩል የሚመጣው ነገር ተቀባይነት እያጣ ከመጣ በአካል አግኝተው ማደራደር አልቻሉም። ሁለቱንም ወገኖች በተለያየ በተናጠል አግኝተዋቸዋል ግን መፍትሄ ሊያመጡ አልቻሉም። እንዲገናኙ ለማድረግ ሞክረዋል። ያንንም ማገናኘት አልቻሉም። ጦርነቱን ቢያንስ በተኩስ አቆም እንኳን በጊዜያዊነት ለማድረግ ሞክረዋል። ያንንም ማድረግ አልቻሉም። የሩሲያ ፍላጎት ሙሉ ለሙሉ ጦርነቱ እንዲቆም ነው የሚል ነገር ነው የሚያነሱት። ነገር ግን ቅድመ ሁኔታዎችን ያስቀምጣሉ። ስለዚህ እነዚህ ቅድመ ሁኔታዎችን ወደ ጋራ ሀሳብ አምጥተው ሊያደራድሯቸው የሚችሉ ምናልባትም እነ ቻይናን የመሰሉ ሀገራት ትልቅ የሆነ ሚና ሊኖራቸው ይችላል ከሩሲያ ጋር ካላቸው ወዳጅነት አንጻር ካላቸውም ተቀባይነትና ኢኮኖሚያዊ የበላይነት አንጻር በቀጠኖ አካባቢ ካላቸው ሚና አንጻር ምናልባት አሁን ላይ ትራምፕ ያንን ማድረግ እንዳቃታቸውም በራሳቸውም ስለተናገሩ፣ ሚናውን ለሌላ ሰው አሳልፈው ቢሰጡ ያላቸውን አሳልፈው መስጠት ብቻ ሳይሆን ያላቸውን ተሰሚነት ተጠቅመው ጫና እያደረጉ ነገር ግን በቀጥታ ተሳትፎ ላይ እነ ቻይናን የመሰሉ ሀገራት በቀጥታ ተሳታፊ ሆነው ሌሎች አደራዳሪ ሀገራት መጥተው ያንን ስምምነት ማድረስ ቢችሉ ምናልባት የተሻለ ነገርን ልንጠብቅ እንችላለን። ከዛ ባለፈ ግን ጦርነቱ አሁንም አጋር ፍለጋ ላይ እየተዞረ ነው። ምክንያቱም ዜሌንስኪንም ድጋፍ እንዲደረግላቸው አሜሪካና ወዳጆቻቸውን ጠይቀዋል። በተመሳሳይም ደግሞ ሩሲያ ከሰሜን ኮሪያ ጋር ሰሞኑ ንግግሮች ነበሯቸው በውጭ ጉዳይ ሚኒስቴሮቻቸው በኩል እና ድጋፋቸውን ማድረግ እንደሚቀጥሉ ሰሜን ኮሪያም ደግሞ ጦርነቱን ከስር በመሰረቱ ለመፍታት እንደምትፈልግ ምናልባት ስር መሰረቱ የሚለው ነገር ሲተረጎም የሩሲያ የምታስቀምጣቸው ቅድመ ሁኔታዎች እንዲሳኩ ማድረግም ሊሆን ስለሚችል ማለት ነውና እነዚህ አይነት ነገሮች ነገሩን፣ ውጥረቱን የባሰ እያባባሱትና እያጠናከሩት እየመጡ ስለሆነ ምናልባት በመፍትሄነት ሊወሰድ የሚገባው አደራዳሪዎቹ የሚያቀራርቧቸው አካላትን ከአሜሪካና ከአውሮፓውያን ምክንያቱም ወገንተኛ ናቸው የሚል ሐሳብ በሩሲያ በኩል አንዴ ስለተያዘ ሌሎችን አካላት ያሳተፈ ምክንያቱም ባለፈው ባፈር ዞን ለመገንባት ሲባል ያቀረቡትን የአውሮፓውያንን ሀሳብ እንዴት ውድቅ እንዳደረጉት እናስታውሳለን። ሩሲያ በፍጥነት ወዲያው ነው ውድቅ የተደረገው እና እነዚህ ሀሳቦችን በተደጋጋሚ ያየናቸው የድርድርና የማገናኘት ሀሳቦች ውጤታማ ካልሆኑ ምናልባት በዛኛው አቅጣጫስ ውጤታማ የሚሆንበት እድል አይኖርም ወይ? እነዛን ነገሮች መሞከሩ ምናልባት የተሻለ መፍትሔ ወደፊት ይዞ ሊመጣ ይችላል። ከዛ ባለፈ ግን ትላንትም ከትላንት በስቲያም የነበሩት ጥቃቶች ተጠናክሮ የሚቀጥሉ ይሆናል። ምናልባት እንደ ከዚህ ቀደም ተሞክሯል መካከለኛው ምስራቅ ሀገራት ብዙ ሞክረዋል ከአሜሪካ ጋር በመሆኑ ሁለቱ ወገኖች ለማሸማገል ነገር ግን ስኬታማ አልሆንም። ምናልባት እንዳልከው እኔም በቻይና በኩል ያለው መንገድ የበለጠ ውጤታማ ሊሆን ይችላል ብዬ አስባለሁ። እንግዲህ ቻይና ምን አይነት ሁኔታዎችን ይዛ ትመጣለች ለሩሲያ? ከዛ ባለፈ ደግሞ ዩክሬን ውስጥ ደግሞ በምን አይነት መልኩ ቻይናን ወይም በቻይና በኩል ይመጣል ተብሎ የሚጠበቅን የመፍትሄ ሀሳብ ትቀበላለች የሚለውን ጉዳይ እንዲሁ በጥርጣሬ የሚነሳ ነው ግን ያ መሆን ይህ ግን አሁንም ጦርነቱ ተባብሶ ቀጥሏል በሁለቱም በኩል ያለው የሀይል መለካካት እንግዲህ በለጠ ነው የመጣው ከዛ ባለፈ ደግሞ በሩሲያ በኩል አሁን እየመጡ ያሉ ጠንካራ ወታደራዊ ልምምዶችም የሚያመላክቱን ከዩክሬን ጋር ያለው ጦርነት ብቻ የሚያበቃ አይመስልም እንግዲህ እንደምታውቀው ሩሲያ የተለያዩ አውሮፓ ሀገራትን የአየር ክልል ጥሳ ከኔቶ ጋር የገባችበት ቅርብ የሆነ ምናልባት ጦር ሊማዘዙ አንድ እርምጃ ሁሉን የቀራቸው እስኪባል ድረስ ምንም እንኳን ባለማወቅ ነው ቢሉ ባለማወቅ ነው ቢሉ አንደኛው ደግሞ እንዲሁ በእርግጥ የታመንበትም ሁኔታ አለ፣ ግን ያ ሁሉ የሚያመላክቱ አሁንም ከኔቶም ጋር ያለው ውጥረት በተመሳሳይ በልኩ አለ። እንዲሁም ቡድኑም እንዲሁም የራሱን የሆነ የጦር ልምምድም እያደረገ ይገኛል። በፊት ነው ግን በቀጣይ ደግሞ ምን አይነት ነገሮች ይኖራሉ? አሁንም ሀሙስ የሚጠበቀው ጉባኤ ላይ እንዲሁ የቻይና ምላሽ ምን ይሆናል? ሁለቱም የሚያስቀምጧቸውን ጠንካራ ቅድመ ሁኔታዎች ደግሞ በማርገብ ቢያንስ በሆኑ በተወሰኑ ጉዳዮች ላይ እንኳን ልክ በጋዛው እንደተደረሰ የሰላም ስምምነት በመጀመሪያ ሁለተኛ ያሉ በሚቀጥሉ የተኩስ አቁም ምዕራፎች ወደ ስምምነት ይመጣሉ የሚለው ጉዳይ በቀጣይ የምን ይሆናል ግን ለዛሬ በዚሁ እንቋጭ። ወደ ተመልካቾቻችን፣ ከሀገሬ ቴሌቪዥን ለዛሬ ያዝንላችሁ ረሰብ ጉዳይ ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። ሙሴ ከበደ ከባልደረባዬ ለገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ አድርገናል። እናንተም አብራንችሁ ስለነበራችሁ ከልብ እናመሰግናችኋለን። መልካም ምሽት ይሁንላችሁ።